ይሄ ሰው እኮ በቃ ተደልቦ ነው ማለት ነው። ምንድን ነው የሚባለው? ደባል ሁኖ ነው የሚኖር ማለት እኮ ነው። የኛ ቤት በል እንጂ እነሱ ቤት የት ነሽ ስለሚሉኝ ነው። ጋይስ እንደናችሁ ሰላም ናቸው? ቤት የጠንክሪ ቤት ጠንክሬ ስሪ ለምትሉኝ የጧት ተነስቼ ማለት ነው። ሶሪ ለድምጼ፣ በጣም ይቅርታ። ጉንፋን ይዞኛል፣ ወረሽኝ ይዞኛል እና እዚህ ጋ ያለውን ገረገንቲ አመዳሙላኔ የማልሰራ ነው እንደ የምመስላችሁ፣ አሳይ ሰርተሽ የምትሉ ሰዎች ይሄው፣ እዚ ያለውን ገረገንቲ አንስቼ በጠዋት ቁርስ ገረገንቲ ነው ዛሬ። እናንተ ስትመጡ አሸዋ በበቀሎው ዱቄት ብዬ ነበረ። ዛሬ እኔ ገረገንቲ በአካፋ በልቻለሁ። እና የዚህ ጋ ብሎኝ ነበረ። እንግዲህ ድምፄን በጣም ይቅርታ። ቤቴ አይደለሽም ተቀይረሽ ብኛል እንዳትሉ፣ አዎ ተቀይሬ ያለሁ እዚ ጋር ያለውን አንስቼ ቆፍሬ በዚህ ልክ ነበር፣ አጥሩን ይዞት ነበርና በዚህ ልክ ነበር። ዋው የገብርኤል ውስጥ ብቻ ያለሽ እኮ አንስቼውን ወደዚህ አድርጌዋለሁ። አሁን ዘይ መፈራረስ ዘይ ብልጽግና እንገባለን። አሁን ማፈራረስ እንገባለን። ከዛ ደግሞ ፒውር ሲሆን እናሳያቸዋለን። ምን ልትሰሪ ነው? ምን ልታደርግ ነው? ለምንድን ነው የምታፈርሺው? ማፍረስ አላማው ምንድን ነው?

አየሽው፣ እውቀት እኮ ከጎረቤት ነው የሚባለው። መልክ ይኑረኝ እንጂ። አዎ መልክ ሰጠኝ። ታድያ ከጎረቤት አንቺ፣ ከጎረቤት ነው ነበር ወይኔ አጭር ሰው ተንጎለኛ ሊባ ነው የተባለ ነው እንጂ ተንጎለኛ እንደሚባለው፣ አረ እንደዚያ ነው አይደለም? ወይኔ

እችኮእስታሻናጥ እኮ በእናታችሁ እዚህ ያያችሁት ፈጣሪ ነው። ያመነ ብቻ ይኖራል። ለምን ብትሉ አጥር አይደለም ሰውን የሚጠብቀው ፈጣሪ ነው።

አይጣልእ ታት ን ባንዴ ነው የሚቀጣጠለው። ግን ፈጣሪ አለ። አሁን አንዳንድ ሰዎች ቤቲ ምን እንሰራለን ትላላችሁ። ይሁን ያሁ ምን እየሰራሁ ነው? ልክ እንደዚህ አንዳንድ ስራ ሲመጣላችሁ፣ ልክ እንደዚህ ደቅናችሁ? ትሰራላችሁ፣ ትሰሩበታላችሁ፣ ይገባላችኋል፣ ትሰሩበታላችሁ፣ ይገባላችኋል፣ ትሰሩበታላችሁ። እርስ በርስ እንደ ነጋዴ ማገለባበጥ፣ እንደዛ ነው። እሺ፣ የሚሰራው እኔ ደከመኝ። እናንተ በመምከር እናንተ በማስረዳት እናንተ በማስተማር ደከመኝ። እውነት ጭቅጭቅ አታድርጉ። ምን ልስራት? ይኸው ስራ እንደዚህ ነው የሚሰራው። እናንተ ጥሩ ልብስ ለብሳችሁ፣ ጥሩ ቦታ ላይ ምናምን አፓርታማ ቤት ምናምን ሆናችሁ ማለት ነው ነው የሚኖሩ ኖርን እንጂ የኖርን በላንተ አስተካክላለሁ ኖኖ የኖርን ሁሉም ነገር በአንድ አይሆንም። በሂደት በሂደት ቀስ በቀስ ቀስ በቀስ ስኬት ትታያለህ። አህ ትታያለህ። አራኩ አራኩ። አንዳንድ ሰዎች ደግሞ ካሜራ ይዤ ልምጣ፣ ላፕቶፕ ይዤ ልምጣ። ኖ ላፕቶፕ ምናምን ጭንቅላት ነው። ላፕቶፕ ጭንቅላት ነው። ካሜራ ስልክሽ ላይ ማለት ነው። ሁሉንም ነገር ኤዲት ማድረግ ስልካችሁ ላይ

ወይኔ መስኩ ሲያምር! እንዳትመጡ ቁልቁል እይት። እንግዲህ የእኛን ጥንካሬ ማየት አለባቸው። እዚህ ውስጥ ነው ስንኖር የነበር። እኔ ካሜራ ላይ ጸጉሬን አበጥሬ ልብሴን ቀይሬ ስመጣ አፓርታማ ቤት ያለሁ እዚህ ውስጥ ነው

የዛሬ ሶስት አመት ከአሁን በኋላ ማለት ነው። ሶስት አመት ኑሬ ግንብ አድርገዋለሁ። ቤቱ ጠይቁ ይሰጣ ሰል ደስካለ እ የመንግስት ነው ይባላል። መጠየቅ ነው። የመንግስት እቅድ ነው። ለመንግስት ቤት ይሰራል ከዛ በቃ ነዩሬ እንደራሴ ምናምን ከላይ አው እናንተ ካላችሁ ለምን አልሰራም? ሰራለሁ በደንብ ቪዲዮ እዩ። እናንተ ማየት ነው። እናንተ ብር አትከፍሉ። በቃ እኔ ቪዲዮ ሰጥቶት እናንተ እዩልኝ። ካያችሁልኝ ለምን አልሰራም? አንቺ በባለፈው ሲያቅለበልበኝ ማለት ነው ጋር ይሄ ስትይ፣ መንሱር ጀማል ለምን ለእኔ መኪና አትሰጥም? አልኩት። ቪዲዮውን ሸርሸር አድርገው ለመንሱር ጀማል አደረሱት። መንሱር ጀማል ደግሞ ምን አለ፣ አዲስ አበባ ብትሆን አይደለም አንድ መኪና የፈለግሽውን ትወስጃለሽ፣ ግን እዛ ጫካ ማን ይመጣል አለኝ። በኬን አድርገሽ ጠሽው ብትሄጂ ሳለኝ እኮ እውነቱን ነው መንዝር ተቀየምኩኝ። ልክ ነህ ታዲያ ወኬና ጠረፍ ስላለሁ ሽጮው ለሄድ እችላለሁ። እንጨት እኛ ሰፈር ጋዝ ነው እንጨት ኢትዮጵያ ያላት ሰዎች ንገሩ፣ ጉንፋን በሁሉም ቦታ ነው። አዲስ አበባ አንድ ሶስት አራት ሰዎች አይቻለሁ፣ ጉንፋን የያዛቸው ቤት ቤት የቤት ቤት የኛ ቤት በል እንጂ ይህ ሰውዬ ተደልቦ ነው ማለት ነው። ምንድን ነው የሚባለው፣ ደባል ሆኖ ነው የሚኖር ማለት ነው እንጂ እ እነሱ ቤት የት ነሽ ስለሚሉኝ ነው። የት የት ነሽ አያሽ እግዚአብሔር ቤት የት ነሽ የምትሉኝ ሰዎች አዚ ውስጥ ነኝ። እሺ አዚ ውስጥ ነው የምኖረው። ነው ሲያምር ግንቡ እንደውድል እነታ ታስብኛላችሁ እኮ ዲ ካሜራ ላይ ስመጣ ማለት ነው። ቤቱን ቀለም አይታችሁ ቤት የት ነሽ ዲ ሳውዲ ነሽ ዱባይ ነሽ ምትሉኝ ሰዎች እያው አፓርታማ ውስጥ ያ ገብሬ ለምን ከምን ታሸማቀኛለህ? እንግዲህ ቆፍረን ቆፍረን እንጨት ስንተከል ስናቋም ተከልተከል ትክ ትክልንል ነቀላ ና ተከላ ስናደረግ እናሳያቸዋለን። ቻው።